ራስተለይ ክቡራትና ክቡራን ተከታታዮቼ እንዴት ሰነበታችሁ? ካሳሁን ነኝ። ቃለ ሳይንስ ተጀምሯል። ጁሪስፕሩደንስን ትንሽ እንቀጥልበታለን ብያችኋለሁ። ጁሪስፕሩደንስ ማለት ፊሎሶፊ ኦፍ ሎ፣ ሳይንስ ኦፍ ሎ ወይም የፍልስፍና የህግ ፍልስፍና ማለት ነው። ሁለት ቴዎሪዎችን ቀደም ብለን ተነጋግረናል። መሰረታዊ ዋናዎቹ የህግ ቴዎሪዎች ሌሎች ቅርንጫፍ ቴዎሪስ አሉ። እነሱን ባጭር ባጭሩ ነካ ነካ አድርጌ ወደሚቀጥሉት ጉዳዮች አልፋለሁኝ። ዛሬም ባይሆን በሚቀጥሉት ተከታታይ ቪዲዮች እነዚህን ተጨማሪ ቴዎሪዎች ባጭር ባጭሩ አቀርብላችኋለሁ። ዛሬ ሊጋል ሪያሊዝም የሚለውን እንድናይ ፈልጋለሁ። ሊጋል ሪያሊዝም የህግ አንድ አንድ ቴዎሪ ነው ነገር ግን እንደ ቅርንጫፍ ተደርጎ የሚወሰድ እንጂ እንደ አንድ የሚታከል ቲዮሪ እንጂ ቀደም እየነገረጥኩ እንደ አነሳዋቸው ሁለት ቴዮሪዎች ያህል አይነት አደለም። ሊጋል ሪያሊዝም በአጭሩ ሲተረጎም ፍርድ ቤቶች ወይም ዳኞች የሚፈርዱት በህግ ብቻ ነው የሚለውን አንቀበልም የሚሉ ሰዎች ናቸው። በአሜሪካ ነገር በተለይ በ1920ዎቹ፣ በ1930ዎቹ እና በ1940ዎቹ የሞቀ ተቀባይነት የነበራቸው አሜሪካን ሊጋል ስኮላርስ ነበሩ። ዛሬም ቲዮሪው እዚህ ሀገር ይሰራበታል። ሀሳቡ ምንድን ነው? በህግ ብቻ የህግ ጉዳዮች በህግ ብቻ ሊፈቱ የሚችሉ አይደሉም። ዳኞች በሚሰጡት ውሳኔ ህግን ብቻ ሳይሆን ሌሎች ማህበራዊ ጉዳዮችን ፖለቲካዊ ጉዳዮችን ባህላዊ አሳሰቦችን ጭምር የግል አመለካከታቸውን ጭምር ካላከሉ በስተቀር ፍርድ ቤት የሚቀርቡ ጉዳዮች በሙሉ ሊፈቱ የሚችሉ በህግ ብቻ አይሆንም። ሪያሊቲን መቀበል አለብን፣ ዳኞች ሰዎች ናቸው የሚል ቴዎሪ ነው። ሊጋል ሪያሊዝም ሪያሊቲን መሰረት እናድርግ ስለሚሉ ነው ሊጋል ሪያሊዝም የተባሉት እና ሊገል ፖዚቲቪስትስ የሚያቀርቡትን ህግና በህግ ብቻ ነው ዳኛ የሚሰራው የሚለውን አነጋገር አይቀበሉም ማለት ነው። የዛ ተቃራኒ ነው። እውነታውን መሰረት አድርገው ይወስናሉ ፍርድ ወይም ሊገል ሪዝኒንግ ፍርድ ቤት የሚቀርበውን ጉዳይ ብቻ ለመፍታት በቂ አይደለም የሚል አመለካከት ነው። ሌሎችን ተዛማኝ ቲዎሪዎችን መልሼ ይዤላችሁ እመጣለሁ። ወደ ሌሎችም ሞር ሞር ኢንትረስቲንግ ወደሆኑ ጉዳዮችም እንገባለን።